ክቡር ፕሬዚደንት ታዬ አስቀስላሴ፣ ክብርት ከንቲባ አዳነች አቤቤ፣ ክቡር ዶክተር ክብርት ዶክተር መቅደስ ዳባ፣ ክቡር ዶክተር አለሙ ስሜ፣ ክብርት ሙፈሪያት ካሚል፣ ሄር ኤክሰለንሲ ማሪ ኮጋ ጎሺማ፣ ሄር ኤክሰለንሲ ኮሚሽነር ሳማቴ፣ የተከበራቸው የመንግስት ከፍተኛ አመራሮች፣ ሁሉም ፕሮቶኮሎች እንደተጠበቁ፣ የምንወዳቸው ልጆቻችን፣ ውድ ቤተሰቦቻችን ውድ እንግዶቻችን እንኳን ለዲቦራ ፋውንዴሽን አምስተኛ ዓመት ማርች ውስጥ ዲቦራ የዓለም አቀፍ የዳውን ሲንድሮም ቀን አደረሳችሁ አደረሰን። ዲቦራ ፋውንዴሽን ማለት ኖሮ ከመሞት በተጨማሪ ለሌሎችን መኖር ሌሎችን ማዳን እና ሌሎችን መድረስ አላማ አድርጎ የተቋቋመ ፋውንዴሽን ነው። ዲቦራ ፋውንዴሽን ማለት ዳውን ሲንድሮም ላይ የተሳሳተ አመለካከቶችን ለማረም ግንዛቤ ፈጥሮ እነዚህ ልጆች ከተማሩ ከሰሩ ካገዝናቸው ይችላሉ የሚለውን ግንዛቤ ለመፍጠር የተቋቋመ ፋውንዴሽን ነው። ዲቦራ ፋውንዴሽን ማለት የእርግማን ምልክት ተብለው ቤተሰቦቻቸውን እንዲሸማቀቁ ልጆቻቸውን ከጓዳ ወደ ሳሎን ለማምጣት የፈሩ እናቶችን የልጆቻቸውን ልዩ አቅምና ችሎታ አውጥተው በኩራት እንደ ማንኛውም ልጅ እጆቻቸውን ይዘው በአደባባይ እንዲገኙ ለማድረግ የተቋቋመ ፋውንዴሽን ዲቦራ ፋውንዴሽን ማለት እንደ ሀገር ያልተጠቀምናቸው የሰው ሀብት በትንሽ ድጋፍ በማድረግ አብቅቶ እንደ ማንኛውም ዜጋ ለሀገራቸው የራሳቸውን አስተዋጽኦ ማበርከት የሚችሉ ማበርከት እንዲችሉ የተቋቋመ ፋውንዴሽን ነው። ዲቦራ ፋውንዴሽን ማለት ልጆቻቸው በራሳቸው መልበስ፣ መብላት፣ መጸዳዳት ስለማይችሉ እነሱን ለማገዝ ኑሮን ለማሸነፍ ወጥተው መስራት ይችላሉ። እናቶቻቸውም ልጆቻቸውን ትምህርት ቤት ልከው ወጥተው መስራት እንዲችሉ ለማድረግ የተቋቋመ ፋውንዴሽን ነው። ዲቦራ ፋውንዴሽን ማለት ቤት ውስጥ ተደብቀው ታስረው እንዲኖሩ የተፈጠረው የተፈረደባቸውን ንጹሕ ነፍሶች ለመታደግ የተቋቋመ ድርጅት ነው። ዲቦራ ፋውንዴሽን ማለት ከየቤቱ ያሉትን ሰንሰለቶች ለመፍታት የተቋቋመ ድርጅት ነው። ዲቦራ ፋውንዴሽን ማለት ለእነዚህ ልጆች የሚገባቸውን ህይወት ለመስጠት የተቋቋመ ድርጅት ነው። በዲቦራ ፋውንዴሽን መሪ የመሆን ህልም ያላቸው፣ ፓይለት የመሆን ህልም ያላቸው፣ ዶክተር የመሆን ህልም ያላቸው፣ ነርስ የመሆን ህልም ያላቸው፣ ኢንጂነር የመሆን ህልም ያላቸው፣ አስተማሪ የመሆን ህልም ያላቸው፣ ወታደር የመሆን ህልም ያላቸው፣ ፖሊስ የመሆን ህልም ያላቸው ልጆች አሉት። በትምህርት ቤታችን ደግሞ ግብርናና የእርሻ ስራ መስራት የሚችሉ ልጆች አሉን። የእንግዳ ተቀባይ እና የደንበኛ አገልግሎት መስጠት የሚችሉ ልጆች አሉን። መስተንግዶ መስራት የሚችሉ ልጆች አሉን። ሻማ መስራት የሚችሉ ልጆች አሉን። ጌጣጌጥ መስራት የሚችሉ ልጆች አሉን። የዳንስ ተሰጥኦ፣ የመዝፈን ተሰጥኦ፣ የስዕል ተሰጥኦ እና የትወና ተሰጥኦ የሚችሉ ልጆች ነው ያሉን። ባስተማሪያቸው እና በረዳታቸው ገዛ ችሎታቸው እና ስጦታቸውን እያዳበሩ ያሉ ተማሪዎች አሉን። እንደ መጥፎ እድል ተቆጥረው ስና እንደ መጥፎ እድል ተቆጥረው፣ ተጽፋቸው፣ ነጋቸው ተቀምተው፣ ከሰው ተገለው እንዲኖሩ የተፈረደባቸው ህፃናት ትንሽ ድጋፍ ከተደረገላቸው አቅም እንዳላቸው መስራት እንደሚችሉ መማር እንደሚችሉ አውቀናል። እነዚህ ንጹህ ህፃናቶች ለራሳቸውም፣ ለቤተሰቦቻቸውም ለሀገራቸውም መትረፍ እንደሚችሉ ደግሞ እነሱ አሳይተውናል። ዳውን ሲንድረም እርግማን አይደለም። ዳውን ሲንድረም የመጥፎ እድል ምልክት አይደለም። ዳውን ሲንድረም የወላጅ ጥፋት አይደለም። ዳውን ሲንድረም የልጆቹ ጥፋት አይደለም። ዳውን ሲንድረም ደስታ ነው። ዳውን ሲንድረም ፍቅር ነው። ዳውን ሲንድረም የተፈጥሮ ውበት ነው። ዳውን ሲንድረም የፈጣሪ ስጦታዎች ናቸው። ከዳውን ሲንድሮም ጋር የተወለዱ ልጆች ማለት ንጹህ ፍቅር ለሚሰጣቸው ሰው